ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የሌቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋና ኸይ ነኝ። በቅድሚያም ክልላዊ ዜናዎችም የአብሮነት እሴታችንን በማጠናከር የሰፈነውን ሰላም በማስቀጠል ይጠበቅብናል ሲሉ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ኮሚሽነር ነስሪ ዘካሪያ ገለጹ። በሐረር ከተማ አብሮነታችን ለሰላም ለልማትና የብልጽግና ስኬት በሚል መሪ ቃል የክልሉ ክልላዊ ኮንፈረንስም ተካሂዷል። ሲሳይ ዘርፎን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ከሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ጋር በመተባበር ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከሰላም አደረጃጀቶች ጋር ሀገራዊ አንድነትን ብሔራዊ መግባባትን ከፍ በማድረግ የሰላም እሴትን ከማስቀጥል አኳያ የሰላም ኮንፈረንስን በሐረር ከተማ አካሂዷል። በኮንፈረንሱ ላይ መልእክት ያስተላለፉት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ኮሚሽነር ነስሪ ዘከሪያ በክልሉ የመጣውን አስተማማኝ ሰላም ዘላቂነቱን ለማረጋገጥ የሃይማኖት አባቶች የሰላም አደረጃጀቶችና የሚመለከታቸው አካላት በጋራ መወያየቱ ለቀጣይ ምዕራፍ ወሳኝ ነው ብለዋል። በጋራ የተወያየን ሰላማችን እናጸናለን። ሲያልፉም ደግሞ ሕገ ወጦች ካሉ ሕግ ማስከበር ሂደታችንን እናጠናክራለን። ለዚህም የባለድርሻ አካላት ሚና ወሳኝ ነው ብለዋል። የሐረሪ ክልል ፖሊስ ኮሚሽን የወንጀል መከላከል ኃላፊ ምክትል ኮሚሽነር ነገራ ዱፌራ በበኩላቸው አብሮነት፣ ሰላምና እድገት የሚነጣጥለው አይደሉም ያሉ ሲሆን ለክልሉ ሰላም መረጋገጥ ሁሉም አካል በቅንጅትና በትኩረት ሊሰራ ይገባል ብለዋል። በህብረተሰቡ ውስጥ ተደብቀው ሰላም እንዳይሰፍን የሚሞክሩ ጸጉረ ልውጦቹን ሲያዩም ለሚመለከቱ አካል ጥቆማ በመስጠት ኃላፊነታችንን መወጣት አለብን ብለዋል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የዕቅድና ግምገማ ኃላፊ አቶ አየለ ተስፋዬ በአጠቃላይ እንደ ክልል ብሎም እንደ ሀገር መላው ማህበረሰብ የሰላሙ ባለቤት እንደመሆኑ ለነገዋ የተሻለችና ሰላማዊ ጸና ኢትዮጵያ በጋራ ልንቆም ይገባል ብለዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር መሐመድ በበኩላቸው አብሮነት ቀጣይነት ላለው ሀገር ወሳኝ መሆኑን ጠቅሰው በተለይም ይህ አብሮነት በሀረር ከተማ ተጨባጭ መኖሩና ለዘመናት መሰረቱ ጥብቅ መሆኑ ልዩ ያደርገዋል ብለዋል። ለዚህም ሰላም መቀጠል አመራሮችን ጨምሮ ሁሉም አደረጃጀቶች የበኩላችንን ማበርከት ይጠበቅብናል ብለዋል። የኮንፈረንሱ ተሳታፊው በበኩላቸው እስከዛሬ በአብሮነትና በመቻቻል የመጣውን ሰላም ሊያደናቅፉ የሚሞክሩ አካላትን መታገል ያስፈልጋል ብለዋል። ሰላም አማራጭ የሌለ ጉዳይ በመሆኑ እንደ ሀገርም ሆነ በክልላችን የሰፈነውን አንጻራዊ ሰላም ለማስቀጠል እርስ በርስ በመወያየት የምናጽናበት ጉዳይ ላይ መመካከሩ ይበል የሚያስብል ነው ሲሉ አክለዋል። በኮንፈረንሱ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ኮሚሽነር ነስሪ ዘከሪያ፣ የሐረሪ ክልል ፖሊስ ኮሚሽን የወንጀል መከላከል ኮሚሽነር ኮሚሽነር ነገራ ዱፌራ፣ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽፈት ቤት የእቅድና ግምገማ ኃላፊ አቶ አየለ ተስፋዬ፣ የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ጨምሮ የሃይማኖት አባቶች፣ የአገር ሽማግሌዎች፣ የሰላም አደረጃጀቶች እንዲሁም የህብረተሰብ ተወካዮች ተሳትፈዋል። የሐረር ከተማን ተመራጭ የቱሪስት መዳረሻ ለማድረግ የተሰሩ ስራዎች ተጨባጭ ውጤት ማስመዝገባቸውን የሐረሪ ክልል ባህልና ቅርስ ቱሪዝም ቢሮ አስታውቋል። በክልሉ እየተከናወኑ የሚገኙ የኮሪደር ልማትም ዘርፉን በማነቃቃት ረገድ ጉልህ ድርሻ እያበረከተ ስለመሆኑ ነው የተገለጸው። የአብስራ ሰግድ ዝርዝር አላት። ሐረር ከተማን ተመራጭ የቱሪስት መዳረሻ ለማድረግ የተሰሩ ስራዎች ተጨባጭ ውጤት ማስገኘታቸውን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታውቋል። በክልሉ ባህል ቅርስና ቱሪዝም ቢሮ የቱሪዝም ዳይሬክተር አቶ ሳሚ አብዱልዋሲ እንደተናገሩትም በተያዘው የበጀት አመቱ እስካሁን ከተከናወኑ ስራዎች በተመለከተ መግለጫ ሰጥተዋል። በመግለጫቸውም ሐረር ያሏትን እምቅ የቱሪዝም ሀብት በአግባቡ ጥቅም ላይ ለማዋልና ሕዝብን ተጠቃሚነት በማሳደግ ረገድ የተለያዩ ስራዎች ሲሰሩ ቆይተዋል። ቅርሶችን ከማልማትና ጠብቆ በማቆየት አንጻር በተለይም ከለውጥ ወዲህ የክልሉ አመራር ቁርጠኛ አቋም በመያዝ የተለያዩ አካላትን ባሳተፈ መልኩ ከፍተኛ ለውጥ ያመጡ ስራዎች ተሰርተዋል። እነኚህ ስራዎችም ቅርስን ጠብቆ ለትውልድ ከማስተላለፍ ባሻገር የክልሉን ገቢ እንዲያድግና የአሁኑ ትውልድ በዘርፉ ያለው ተጠቃሚነት ከጊዜ ወደ ጊዜ እየጎላበት ይገኛልን ብለዋል። በክልሉ እየተከናወኑ የሚገኙ የኮሪደር ልማትም ዘርፉን በማነቃቃት ረገድ ጉልድ እርሻ እያበረከተ ስለመሆኑም ጠቅሰዋል። በመጀመሪያው ሩብ ዓመቱም በተለያዩ አግባቦች ክልሉን የቱሪዝም ዘርፍ የማስተዋወቅ ና አገልግሎት አሰጣጥን ለማሻሻል የሚያስችል ስራዎች ተከናውነዋልም ብለዋል። በአጠቃላይ በመጀመሪያ ሩብ አመት 2893 የውጭና 46739 የሀገር ውስጥ ጎብኚዎች ክልሉን እንደጎበኙም ገልጸዋል። በቀጣይ መሐረር ከተማን ተመራጭ የቱሪስት መዳረሻ ለማድረግ የተሰሩ ስራዎችና የተገኙ ተጨባጭ ውጤት የበለጠ ለማሳደግ በትኩረት እንደሚሰራን የተናገሩት የምስራቅ እዝ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት ለሀገሩ ዳር ድንበርና ሉዓላዊነት ዘብ ሆኖ መቆሙ ተገልጿል። በየትኛውም ስፍራና የአየር ሁኔታ ግዳጁን በላቀቅ ብቃት የሚወጣም አስተማማኝና ጠንካራ ሰራዊት መገንባቱን ተገልጿል። ያብስር አሰግድ በሀገር መከላከያ ሰራዊት የምስራቅ እዝ በምስራቅ ኢትዮጵያ የተለያዩ አካባቢዎች ተሰማርቶ ተልእኮን በላቀ ብቃት እየተወጣ ይገኛል። በተለይም በሶማሊያ የሚንቀሳቀሰው አሸባሪው አልሸባብ ሾልኮ በመግባት የኢትዮጵያ የልማትና የሰላም እንከን እንዳይሆን እዙ አስተማማኝ መከታ ሆኖ ለየተቀን ግዳጁን እየተወጣ መሆኑ ይታወቃል። በሀገር መከላከያ ሰራዊት የምስራቅ እዝ ሶስት መቶ አምስተኛ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ማርሼት ፍለጋ እዙ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ በብቃትና በቁርጠኝነት የሀገሩን ዳር ድንበር የሉዓላዊነት ዘብ ሆኖ እየሰራ ይገኛል ብለዋል። የቀጠናውን ሰላም የማረጋገጥና የምስራቁን የሀገሪቱ አካባቢዎች ሰላምና ደህንነት አስተማማኝ በማድረግ ግዙፍ የልማት ፕሮጀክቶች በተያዘላቸው ጊዜ እንዲከናወኑ ሌት ተቀን በመቆየት ተልዕኮን በላቀ ብቃትና በቁርጠኝነት እየተወጣ እንደሚገኝም ተናግረዋል። የኮሮ አባላት በቀጠናው የሚንቀሳቀሱ ጸረ ሰላም ኃይሎችን ተከታትሎ እርምጃ በመውሰድ በአካባቢው ምንም አይነት ስጋት እንዳይኖር እየሰሩ መሆኑን ማረጋገ አጋግጠዋል በምስራቅ ኢትዮጵያ አገልግሎት የጀመረውና በግንባታ ሂደት ላይ የሚገኙ ግዙፍ የልማት ፕሮጀክቶች ምንም አይነት መሰናክል እንዳይገጥማቸው ኮሩ በአስተማማኝ ጥበቃ እያደረገ እንደሚገኝም ገልጸዋል። እዙ የ28ኛ ክፍለ ጦር ሁለተኛ ሬጅመንት አንደኛ ሻምበል አዛዥ መቶ አለቃ ጌታ ሰው ጋሻው በበኩላቸው እዙ በተለይም በሶማሊያ የሚንቀሳቀሰውን አሸባሪውን አልሸባብ፣ ሌሎች የውጭ ጠላቶች ለኢትዮጵያ ሰላምና ልማት ስጋት እንዳይሆኑ ግዳጅና ኃላፊነቱን በላቀ ብቃት እየተወጣ መሆኑን አንስተውም ይህንንም አጠናክሮ እንደሚቀጥሉ አረጋግጠዋል። አግጠዋል። በዙ የሰባተኛ ክፍለ ጦር ዘመቻ መኮንን መቶ አለቃ ጌታ መሳይ ዳዊት እዙ ለሀገሩ ዳር ድንበር ለሉዓላዊነቱ መከበር በጀግንነት በላቀ ብቃትና በቁርጠኝነት እየሰራ መሆኑንም ተናግረዋል። የኤፕሲ ብረት ለበስ አዛዥ መቶ አለቃ ደጀኔ አበበ በበኩላቸው እዙ በምስራቅ ኢትዮጵያና በድንበር አካባቢዎች አስተማማኝ መከታ ሆኖ እየሰራ መሆኑንም ገልጸዋል። በኢትዮጵያ ላይም ሊቃጣ የሚችል ትንኮሳ ካጋጠመው ፈጣንና የማያዳግም እርምጃ መውሰድ የሚችል በየትኛውም ስፍራና የአየር ሁኔታ ግዳጁን በላ ታላቅ ብቃት የሚወጣ አስተማማኝ ጠንካራ ሰራዊት ተገንብቷል ሲሉ ማረጋግጠዋል። ኢትዮጵያ የባህር በርን በጋራ ተጠቅመም የመበልጸግ ጥያቄዋ የማይመለስበት ምንም አይነት ምክንያት የለም ሲሉ አንዳንድ ያነጋገርናቸው የሐረር ከተማ ነዋሪዎች ገልጸዋል። እንደሚታወቀው በዓለም አርባ አራት የባህር በር የሌላቸው ሀገራት ይገኛሉ። አገራችን ኢትዮጵያም በተፈጸመባት ስራ አማካኝነት የባህር በር ካጣች ሶስት አስርት ዓመታትን አስቆጥሯል። ናርዶስ ደምሴ ተጨማሪ ዝርዝር አላት። ለረጅም ዓመታት የኢትዮጵያ ጥያቄ ሆኖ የቆየውና ከተጠቃሚነቱ አምርቃ በባህር በር እጦት ምክንያት ለሶስት አስርት ዓመታት ያክል ተዘግቶባት የባይ ተመልካች ሆና የቆየችው ሀገራችን የባህር በር ጥያቄ መጠየቅ ከጀመረች ሰነባብቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ማቅረብ መጀመሯንና ከ120 ሚሊዮን በላይ ህዝብ ያላት ሀገር ተዘግታ መኖር እንደማትችል መግለጻቸውም የቅርብ ጊዜ ትውስታ ነው። ሚሊየን ፐርሰንት እርግጠኛ ነን። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ኢትዮጵያ ያነሳችውን የባህር በር በጋራ የመጠቀም ፍላጎት እንዴት አያችሁ? ለኢትዮጵያም ብሎም በቀጠናው ለሰፈነው ውጥረትስ ምን አይነት አስተዋጽኦ ያበረክታል ብለን ጥያቄ ያነሳንላቸው አንዳንድ የሀረሪ ክልል ነዋሪዎች ኢትዮጵያ በታላቁ ኢትዮጵያ ሕዳሴ ግድብ ዙሪያ የተነሱ ጫናዎችን ተቋቁማ ግድቡን ማጠናቀቋን አስታውሰው በቀጣይም የባህር በርን በጋራ ተጠቅመን የመበልጸግ ጥያቄዋ የማይመለስበት ምንም አይነት ምክንያት እንደማይኖርም ገልጸዋል። የቀጠናውን ሰላማዊ ሁኔታ አስቀጥሎ ከመቆየት አንጻር ይህ ትብብር ቢፈጠር የሚያስገኘው ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊ ጠቀሜታ ገልጸውልናል። ያነሳችው የባህር በር ይገባኛል ጥያቄ በቀጠናው ያስከተለውን ውጥረት ከመቀነስ አንጻር የባህር በሩን በጋራ በሰላማዊና በፍትሐዊ መንገድ የመጠቀም ፖሊሲ ቢሳካ በልማትም ሆነ በተለያዩ ጉዳዮች የተሻለ ውጤት ለማስመዝገብ እንደምንችል ነዋሪዎቹ ገልጸዋል። ይህ የባህር በርን በጋራ የመጠቀም ጉዳይ ከግብ እንዲደርስ ማህበረሰቡ እንደ ዜጋ ኢትዮጵያ የባህር በር የማግኘት መብቷ እንዲጠበቅ ሁሉም ሰው በአብሮነትና በቁርጠኝነት ለአንድ ዓላማ መታገል እንደሚገባውም መልእክታቸውን አስተላልፈዋል። ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል ሶፊ ወረዳ የቡርቃ ቀበሌ አርሶ አደሮች በአረንጓዴ አሻራ መርሃግብር ተጠቃሚ የሆኑ መሆናቸው ተገለጸ። በወረዳ ውስጥ የተከሉ የምግብ ተክሎችን ፍሬ እያፈሩ መሆናቸውን አርሶ አደሮቹ ተናግረዋል። ዘገባው የትዕግሥት በለጠ ነው። ፍቃዱ በላይ ዝርዝሩን ያቀርበዋል። በሐረሪ ክልል በሶፊ ወረዳ ውስጥ የሚገኘው የቡርቃ መንደር አርሶ አደሮች በቅርብ ዓመታት ውስጥ በአረንጓዴ አሻራ መርሃ ግብር ተጠቃሚ የሆኑ መሆኑን ገልጸዋል። በሶፊ ወረዳ በቡርቃ ቀበሌ ውስጥ የምትኖረው አርሶ አደር ፋጡማ ሙሜ ከሐረሪ ብዙሃን መገናኛ ጅንስ ጋር ባደረጉት ቆይታ በአነስተኛ መሬቷ ላይ የተለያዩ አትክልቶችን በመትከል ተጠቃሚ መሆኗን ተናግራለች። ቡናና ፓፓያ ማምረት ከሌሎች ፍራፍሬዎች የበለጠ ጠቃሚ እንደሆነም ወይዘሮ ተናግረው ለምግብነት የሚውሉት ተክሎች ከራስ አልፈው ለገበያ በማቅረብ ገቢ እያገኙ እንደሆነም ገልጸዋል። በተጨማሪም የሐረር ቡና ገበያ ላይ ሲውል ከሌሎች ቡናዎች በበለጠ ዋጋ ያለው መሆኑን ጠቁመው በሰፊው ለማምረት ፍላጎት ያደረባቸው መሆኑን ገልጸዋል። ፓፓያ ዳምና አቮካቶስ ኑዱፉ ጅርት ዳቡ ጅራ ፓፓዬ አቮካዶና ቡና በአረንጓዴ አሻራ ተክለናል። ልጆቻችንም ፓፓዬ ይጠቀማሉ። ለግብይት አቅርበን እየተጠቀምንበት ነው። እነዚህን የቡና ዛፎች ከግብርና ቢሮ ወስደን ተክለናል። ውሃ እያጠጣን ጥሩ አድርገናቸዋል። ገበያውም ጥሩ ነው። ባለፈው ዓመት የተተከሉ የሚበሉ ተክሎች ውጤትም እያስገኙ ነው። ቆቴ ብሎ ኛ ቡኖራ ቢቅልቱ ሻራ መደሪሳ ከነጎዱ ፍያደ ህዱ ቆም በተመሳሳይ ያነጋገርናቸው ሌሎች አርሶ አደሮች የተተከሉትን አረንጓዴ ዛፎች ጥሩ ውጤት እንዲያስገኙ አስፈላጊውን እንክብካቤ እያደረጉ መሆኑን ተናግረዋል። ዘንድሮ በዝናብ እጥረት ጋር ተያይዞ የተወሰነ ምርት እንደቀነሰም ገልጸዋል። በተጨማሪም አርሶ አደሩ የግብርና ባለሙያዎች በሰጡት ምክርና ግንዛቤ መሰረት በቡና ምርት ላይ በስፋት እየሰሩ መሆኑን አክለው ምርትና ምርታማነታቸው ለመጨመር እየሰሩ መሆኑን ተናግረዋል። ጋሪ ከኑፍ የቡና ጥሬ ፍሬ ለመስጠት ማዳበሪያ ይፈልጋል። በአካፋ ስር ፍሬ እንዲያፈራ እያደረገን ነው። ነገር ግን በዚህ ዓመት በዝናብ እጥረት ምክንያት ፍሬ እንዳያፈራ አግዶታል። ለግብርና ባለሙያዎች ምክርና ግንዛቤ የቡና ምርት እያሰፋ ነው እና ጥቅሞቹን እያየን ነው። በሶፊ ወረዳ በወርቃ ቀበሌ የግብርና ልማት ጽሕፈት ቤት ባለሙያው አቶ ጀማል አሚን እንደገለጹት በቅርብ ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ጥሩ ውጤት እያስገኙ መሆኑን ተናግረዋል። እንደ ክልል በተቀመጠው አቅጣጫ መሰረት እንደ ቡና፣ አቮካዶ፣ ፓፓያ፣ ሙዝ እና ሌሎችም ያሉ ተክሎች መተከላቸውን ገልጸው ፓፓዬ ፍሬም እየሰጡ መሆናቸውን አክለዋል። እንደ አቶ ጀማል ገለጻ በቀበሌ ውስጥ ከዝናብ ጥገኝነት ተላቀው የውሃ ጉድጓድ ጋር የመቆፈር ስራዎች የተሰሩ እንደሚገኝም ገልጸዋል። አረንጓዴ አሻራ ጋር በተያያዘ ጠቅላይ ሚኒስቴር አቅጣጫ በክልላችን ውስጥ በተመሳሳይ መልኩ እየተገበረ ነው። ክልሉ ባወጣው አቅጣጫ መሰረት እንደ ቡና፣ አቮካዶ፣ ፓፓዬ፣ ሙዝ እና ሌሎችም ያሉት ተክሎች እየተተከሉ ሲሆኑ እነዚህም ውስጥ ቡና እና ፓፓዬ ይመረታሉ። እንደ መንደሩ ገበሬዎች የጉድጓድ ውሃ ይጠቀማሉ። ይህ በበጋ ወቅት ውሃ ጥረት ባለበት ወቅት ችግር ይቀርፋል። በበጋና በክረምት ወራት ለመስራት ጉድጓዶችን በመቆፈር የገበሬዎችን የዝናብ ውሃ ላይ ጥገኝነት ለመቀነስ ጥረቶች እየተደረገ ነው። በአረንጓዴ አሻራ የተተከሉትን ችግኞች መንከባከብ የሁሉም ኃላፊነት መሆኑንም ተገልጸዋል። ወደ ሀገር አቀፍ ዘገባዎች አገርን በ2018 ዓ.ም ከዳግም ሰብል ከ13 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የግብርና ሚኒስቴር አስታውቋል። በሌላ ዜና ደግሞ የደረሱ ሰብሎች ባልጠበቁ ዝናብ ጉዳት እንዳይደርስባቸው መሰብሰብ ያስፈልጋል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። እነኝንና ሌሎችንም ዘገባዎች አክሎ ሄኖ ግርማ ወደ እናንተ ያደርሳቸዋል። በ2018 ዓ ም ከዳግም ሰብል ከ13 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የግብርና ሚኒስቴር አስታወቀም። የግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ እንደተናገሩት በዳግም ሰብል 500 ሄክታር መሬት እንዲሁም በባለሀብቶች ሀብቶች 700 ሄክታር መሬት በሰብል ዘር በመሸፈን ከ13 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ ነው። ቀድሞ የሚደርሱ ሰብሎችን ለዳግም ሰብል በማስለቀቅ ያለውን የአፈር እርጥበት በመጠቀም እንደ ሽንብራ፣ ጓያ የመሳሰሉ በቶሎ የሚደርሱ የጤፍና የጥራጥሬ ምርቶችን ለማምረት እየተሰራ ነው ብሏል። በትግራይ፣ በአማራ፣ በማዕከላዊ ኢትዮጵያ፣ በኦሮሚያ ክልሎች በስፋት የዳግም ሰብሎችን ለማምረት እየተሰራ መሆኑንም አንስተዋል። የግብርና ምርቶችን በበልግ፣ በመር፣ በዳግም ሰብል፣ በመስኖ በማምረት ምርትና ምርታማነትን የማሳደግ ስራ እየተሰራ ይገኛል ሲሉም ገልጸዋል። የደረሱ ሰብሎች ባልተጠበቀ ዝናብ ጉዳት እንዳይደርስባቸው መሰብሰብ ያስፈልጋል ሲል የሜትሮሎጂ ኤጀንሲ አሳሰበም በቀጣይ 25 ቀናት በምር ሰብል አብቃይ አካባቢዎች የሚኖረው ያልተጠበቀ ዝናብ ጉዳት ሊያደርስ ስለሚችል የደረሱ ሰብሎችን መሰብሰብ እንደሚያስፈልግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል ኢንስቲትዩቱ ባወጣው መግለጫ በዚህም አርሶ አደሩና የሚመለከታቸው አካላት የሚኖሩትን ደረቅ ቀናት በመጠቀም የደረሱ ሰብሎችን በወቅቱ መሰብሰብ ይጠበቅባቸዋል። በሌላ በኩል በሚቀጥሉት ሃያ አምስት ቀናት የመር ሰብል አብቃይ በሆኑ የደቡብ ምዕራብ የአገሪቱ ክፍሎች ሊኖር የሚችለውን እርጥበት በተለየ ምክንያት ዘግይተው ለተዘሩትና የእድገት ጊዜያቸው ላልጨረሱ የመር ሰብሎች ለቋሚ ተክሎችና ፍራፍሬዎች የዋ ፍላጎት ማሟላት ምቹ ሁኔታ እንደሚፈጥር መግለጫው አብራርቷል። እንዲሁም በበጋ ሁለተኛ የዝናብ ወቅት በሆኑ አካባቢዎች የሚኖር በመቀጠበት ደግሞ ለአርብቶ አደርና ከፊል አርብቶ አደሮች አካባቢዎችን ለእንስሳት መኖ የመጠጥ አቅርቦት መሻሻል ከፍተኛ ጠቀሜታ እንደሚኖረውም በመግለጫው ተመላክቷል። ኢትዮ ኮደርስ የዜጎችን ዓለም አቀፍ የዲጂታል ተወዳዳሪነትን በማሳደግ ለዲጂታል ኢኮኖሚ ግንባታ ቁልፍ ሚና እየተጫወተ መሆኑን የኢኖቬሽን ና ቴክኖሎጂ ሚኒስቴር አስታወቀም። የኢትዮ ኮደርስ ተነሳሽነት ዜጎች የዲጂታል እውቀትና ክህሎታቸውን የሚያዳብሩበትን ምህዳር እየፈጠረ የሚገኝ አገር አቀፍ የዲጂታል ኢኮኖሚ ልማት መራ ግብር አካል መሆኑ ይታወሳል። በኢኖቬሽን ና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ስዩም መንገሻ የዲጂታል መሰረተ ልማቶች የመንግስትን አገልግሎቶች በማሳለጥ ተጨባጭ ስኬት እያስመዘገቡ ነው ብለዋል። የ5 ሚሊዮን የኢትዮ ኮደርስ ተነሳሽነት ስልጠና ከዲጂታል ኢትዮጵያ 2025 ስትራቴጂ የተቀዳ ቁልፍ የዜጎች ዲጂታል እውቀትና ክህሎት ልማት መርሃ ግብር መሆኑን ገልጸዋል። የኮደርስ ስልጠና ከጀመረበት አንስቶም በፕሮግራሚንግ አንድሮይድ፣ ዳታ ሳይንስና አርቲፊሻል ኢንቴለጀንስ መሰረታዊያን ላይ 2.4 ሚሊዮን ዜጎች ስልጠናውን እየወሰዱ ነው ብለዋል። በ2018 በጀት ዓመት መጨረሻም የኢትዮ ኮደርስ ስልጠና የወሰዱ ዜጎችን አራት ሚሊዮን ለማድረስ ከክልል ከቡድኑና ከባለ ድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝም አብራርተዋል። ኢትዮጵያውያንም የኢትዮ ኮደር ስልጠናን ባሉበት ቦታ በመመዝገብ የዲጂታል እውቀታቸውና ክህሎታቸውን ማሳደግ እንደሚገባቸውም ጥሪያቸውን አቅርበዋል። በአባይ ግድብ አማካኝነት ከተፈጠረው የንጋት ሐይቅ 1408 ቶን የአሳ ምርት መገኘቱን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በቢሮ የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ኢቴቻ እንደገለጹት አባይ ግድብ ለቤንሻንጉል ጉሙዝ ክልል የአሳ ምርትን ጨምሮ በርካታ ትሩፋቶችን እያስገኘ ነው ብለዋል። በ2018 በጀት ዓመትም 9655 ቶን አሳን ለማምረት ታቅዶ በሶስት ወራት ውስጥ 1408 ቶን የአሳ ምርት መገኘቱን አስታውቀዋል። በመቱ ከተመረተው አሳ 74 ሚሊዮን ብር ገቢ መገኘቱን አስታውቋል። የክረምት ወቅት አሳ ለማምረት ምቹ አለመሆን የሩባመቱ የአሳ ምርት ዝቅተኛ እንዲሆን ምክንያት መሆኑንም አስረድቷል። ከግድቡ የሚገኘውን አሳ በአግባቡ ጥቅም ላይ ለመዋልም የአካባቢውን ማህበረሰብና አሳ የሚያወጡ ማህበራትን ግንዛቤ የማሳደግ ስራ እየተሰራ መሆኑንም ጨምረው ገልጿል። ከውጭ ምንጮች ያገኘናቸው ዘገባዎች ያግረናል። ሱዳን ውስጥ በሐዘን ሥነ ሥርዓት ላይ በተፈጸመ የድሮን ጥቃት በርካቶች ተገደሉ። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት አር ኤስ ኤፍ ተዋጊዎች ባራ ከተማ ውስጥ ከህግ ውጭ የሆነ ግድያዎችን እንደፈጸሙ መረጃዎች እንደደረሱ ጠቁሟል። ዘገባው የቢቢሲ ነው። ዝርዝሩ በባህር ጠንክር ይቀርባል። በሱዳን ሰሜናዊ ኮርዶፋ ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤሎቤድ ከተማ አቅራቢያ በሐዘን ስነ ስርዓት ላይ በተፈጸመ ድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናገሩ። ሰኞ ለት አሉይብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል ወይም አርሴፍ ተጠያቂ አድርገዋል። ፈጥኖ ድራሽ ኃይሉም እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ አብዛኞቹ ሰዎች ህይወታቸው ያለፈው ኤል ኦቤድ ውስጥ በወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነ ተነግሯል። ስትራቴጂካዊ ጠቀሜታ ያላት ኤል ኦቤድ የሱዳን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ናት። በነዳጅ ሀብት በበለጸገው ኮርዶፋ ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎችም ወደ ኤልኦቤድ ሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ደራሽ ኃይሉ በግዛቱ ውስጥ የምትገኘውን ባራ ከተማን መቆጣጠሩን ተከትሎ ነው። ከተማዋ የተያዘችውም በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሸር ከተማን አር ኤስ ኤፍ እጅ በገባችበት ተመሳሳይ ጊዜ ነው። የፈጥኖ ደራሽ ኃይሉ ተዋጊዎችም አልፋሸርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ ወስባዊ ጥቃት አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመለክታሉ። የተባበሩት መንግስታት፣ የአርሴፍ ተዋጊዎች ባራ ከተማ ውስጥም ከህግ አግባብ ውጭ የሆኑ ግድያዎችን እንደፈጸሙ መረጃዎች እንደደረሱ አስታውቋል። የአርሴፍ መሪውም ተፈጽሟል የተባሉ ጥሰቶችን ለመመርመር ቃል ገብተዋል። የፈጥኖ ደራሽ ኃይሉ አርሴፍ ውስጥ የተፈጸመው ግድያ ማንነት ላይ ያነጣጠረና አረብ ባልሆኑ ሰዎች ላይ የተፈጸመ ስለመሆኑ በሰፊው የሚቀርበውን ውንጀላ ውድቅ አድርጓል። ዓለም አቀፍ የወንጀል ፍርድ ቤትን በበኩሉ ይህ አይነቱ ድርጊት የጦር ወንጀል እና በሰብአዊነት ላይ የተፈጸመ ወንጀል ተብሎ ሊፈረጅ እንደሚችል አስጠንቅቋል። ፍርድ ቤቱ ይህንን መግለጫ የወጣው የምግብ ደህንነት ላይ የሚሰራ ዓለም አቀፍ ቡድን ባለሙያዎች የሰጡትን ማረጋገጫ ተከትሎ ነው። ፈጥኖ ደራሽ ኃይሉ ላለፉት 18 ወራት አልፋሸር ላይ ባደረገው ከበባ ምክንያት የከተማ ነዋሪዎች በረሃብ እየተሰቃዩ መሆኑን ባለሙያዎቹ ካረጋገጡ በኋላ ነው። የቻይና ፍርድ ቤት ማይናማር ውስጥ የበይነ መረብ ማጭበርበር ተግባር ላይ ተሰማርተው የነበሩ አምስት ዋና የቡድን አባላት ላይ የሞት ፍርድ አስተላልፏል። ባይ የተባለው ቤተሰብ አባላትና አጋሮቹ የሆኑት ሀያ አንድ ሰዎች በማጭበርበር በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስ እና በሌሎችም ወንጀሎች የጥፋተኝነት ውሳኔ እንደተላለፈባቸው የቻይና መንግስት መገናኛ ብዙሀን ዘገባ ያመለክታል። ይህ ቤተሰብ በአውሮፓውያኑ ሁለት ሺዎቹ ላይ ሀያላን አያልነታቸው እየጎለበተ ከመጡ በጣት የሚቆጠሩ የወንብድና ቡድኖች መካከል አንዱ ነው። ቤተሰቡ በድህነትና ኋላ ቀርነት ትታወቅ የነበረችውን የማይናማርን ላውኪንግ ዞንን ዋነኛ የቁማርና የወሲብ ንግድ መናሀር አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በሕገ ወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩ ተደርገዋል ነው የተባለው። በቢሊዮኖች የሚቆጠር ዶላር በሚገኝበት የማጭበርበር ስራም ላይ በግዳጅ ሰራተኝነት የተሰማሩት መካከልም ቻይና ቻይናውያን በብዛት እንዳሉበት ነው የተጠቆመው ዘገባው የቢቢሲ ነው ተመልካቾቻችን ከሀረሪ ክልል ቴሌቪዥን የነበሩ ዜናዎች የተከታተላችሁት ይመስል ነበር ዜናዎቹ ወደ እናንተ በማድረስ በኩል ምስጋና ሀይሉ አብራችሁ ቆይታ አድርግ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር እንድትቆዩ እየጋበዝኩ ኔም በዚያ አጠናቀቅኩ ሰናይ ጊዜ